እንዴት ነው የተከበራችሁ የኤልሲ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ከሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ በአዲስ መረጃ መጥቼላችኋለሁ። እና ላይክ፣ ሸር፣ ሰብስክራይብ ያደረጋቸው ቤተሰቡ ነ ፕሊስ፣ አበረታትኝ ወገኖቼ። እንደምላችሁ ደጋግሜ ደጋግሜ የምላችሁ እኔ ቁሜ በግሬ መሄድ እስከጀምር ድረስ እርዳታችሁን እፈልጋለሁ ማለት ነው። በድጋሜ እና እንግዲህ ለድምፅ የሚል ጥራት ይቅርታ አድርጉልኝ። ትንሽ ልቤ ስላመመኝ ነው ማለት ነው። እና ዛሬ ደግሞ ይዤላችሁ የመጣው ስለ ኑሐሚን እና ስለ ኑሐሚን ደራማ ነው። እንግዲህ ኑሐሚን ድራሜን ዛሬ ክፍል ሀያ ስድስት ተለቀቀ ማለት ነው። እንግዲህ እንደያችሁት ነው በጣም ደስ የሚል የሚያስተምር እና ደግሞ እውቀትን መያዝ ያለብን እንደናደናውን ነገር እየጣለን ጥሩ ጥሩ ነገር እንድንይዝ ነው። ላስተረጉ ላስረዳችሁ የምፈልገው ነገር ምንድን ነው? ክፋት የትም እንደማያደርስ ክፋት የትም እንደማይጥል እያየንበት ነው። ምክንያቱም የኑሐሚን እናትና እንጀራ እናትና እህቷን እንግዲህ አይታችኋል። የዛር ጊዜ የኑሐሚን እንዴት ያደርጓት እንደነበር፣ እንዴት ያሰቃያት እንደነበር በክፋት በተንኮል ምን ይሰሯት እንደነበር አይታችኋል። መጨረሻቸውም ደግሞ ምን እንደሆነ አይታችኋል ማለት ነው። እንግዲህ በዚህ ተነሳም ይሄን ነው ዛሬ ይዤላቸው የመጣሁት እና ክፋት ምንም እንደማያደርግ የትም እንደማያደርስ ነው እየተረዳ ነው እያየነውም እየተረዳ ነውም ያለ ማለት ነው። እንግዲህ ይገባችኋል ብዬ ተስፋ አደርጋለሁ። ትማሩበት አላችሁ፣ ብዙ ነገር ትወስዱበት አላችሁ፣ የሚጠቅማችሁን አስታችሁ የማይጠቅማችሁ ደግሞ ትጥሉበት አላችሁ። ግን ብዙ ጊዜ የሚያስተምር እና በጣም ላስተዋለው እና ለተገነዘበው ሰው በጣም አስተማሪ የሆነ ድራማ ነው። እንዲሁም ደግሞ ነባ የሚል ድራማ አዲስ ይጀምራል። እሱንም ደግሞ እንግዲህ ነባንም ደግሞ አመጣላችኋለሁ በተለይ ነባ በጣም በጣም በጣም በጣም ስለጓደኝነትም፣ ስለ እናትነትም ስለሁሉ የሚዳስስ ነው እና እሱንም ደግሞ እንድትከታተሉ በአክብሮት ጠይቃችኋለሁ ማለት ነው። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቦቱን ወደ ቪዲዮ ወይ ምን ስለለች። እንደዚህ ካየኝ ፋዘር ሊደብረው ይችላል። ከናስቸገርኩ እዚህ ማደር ይችላሉ። ማታ አስገብሸሻ እንዴ ሄድኩት። ከመቼ ወተሽ ነው እንደዚህ ሞክክ ብለሽ የመጣሽ? አሁን ታሳድረኛለ ወይስ ሳታሳድረኝ አዝናለሁ። እንደዚ እንኳን ማድረግ አልችልም። ለምን? ምክንያቱም የሆነ ሰው ድንገት ካወቀ ጥሩ አይሆንም ብዬ ነው። ሁሉም እኮ ዘኝተዋል፣ ማላውቅ ይችላል። በናት የዛሬ ደደረ አብሬ ልደር ማለቴ አንተ ጋር ደደ ሰማኛል። እዚህ እንደኛ ማትፈቅድልኝ ከሆነ ኦ ብዬ እጩዋለሁ። እሺ ያምሻልኝ ጋራ ፈጠረሽ። እንደውም በቃ በጓሮ በር እንደምን ብዬ ያስገባሻል። ክፍሌ እኮ ያለው ላይ ነው፣ ወይስ እንደ ባስኬትቦል ወይ ደራ ነው? እባክሽ ኤሚ፣ እንደ እኔ እኮ ማን ፈቅዳት ሴት አለች። ስለ እሱ ማን ጠየቀህ? እና ይኸውልሽ፣ ሀሳብሽ በሙሉ እየገባኝ ስለሆነ ነው እንደዚህ የምልሽ። እኔ ለአንቺ መሆኔ እሱ አይደለም። እንደውም ማለት ካልሆነ እጩዋለሁ ምንድን ነው የምታካብደው? አንድ ቀን ከአንተ ጋር ላሳልፈ። አንድ ነው ካልሆነ እጮ። እሺ ከፈለግሽ መጮ ጉድ ጉድ ጉድ ጉድ ጉድ። እንግዲህ እንደምታዩት እንደዚህ ብላ ከአንተ ጋር ካላደርኩ ብላ ልጁን በደንብ አስገድዳዋለች ማለት በጣም ሰክራ መጣ ማለት ነው። እንግዲህ ይቅርታ አድርጉልኝ ለድምፅ ጥራት ያው ልቤን ስለአመመኝ እንደነገርኳችሁ ያው ተጋግቶኛልና እንግዲህ ከአንተ ጋር ካላደርኩ ትለዋለች ማለት ነው። እንዳንቺ ምን ነካሽ? ለምንድን ነው እንደዚህ የምትሆኙ? ምናምን ይላታል ማለት ነው። እንዲሁ የካየኝ አባዬ ይገለኛል ትለዋለች ማለት ነው። ከዛ እሱ ደግሞ ብድግ ያደርግና እኔ የማፈቅራት ፍቅረኛ አለችኝ ይላል ማለት ነው። ኑሐሚን እንግዲህ ተደበቃ እያየች ነበረ ማለት ነው። ከዛም እሱ ደግሞ እንሱም፣ ማን ጠየቀህ? ትለዋለች ማለት ነው። እንግዲያውኑስ በጓሮ ብር በጓሮ ብር አርጌ አስገባሻለሁ እንጂ እኔ ከአንቺ ጋር አልሆንም ይላታል ማለት ነው። ከአንተ ጋር የማልተኛ ከሆነ ኡኡ ብዬ ደፈረኝ እላለሁ ትለዋለች። ከዛም በኋላ ረድ መሆንሽ ነው። ኡኡ ትላለች ማለት ነው። ኡኡ ካለች በኋላ የራስሽ ጉዳይ ውጭልኝ፣ ከዚህ ይልና ገፍትሮ ያስወጣታል ማለት ነው። ኑሐሚን እንግዲህ ከበራፉ ቁማ እያዳመጠች እያለ ናሆም እንግዲህ ከላይ ሆኖ እየተመለከታት ነበረ ማለት ነው። ከዛ ናሆም አሁን ድብርት ላይ ነው ያለው ማለት ነው። እንግዲህ አምራንም እየደወለች እየበጠበጠች፣ ሆኖ ከባድ ነው ብቻ። አንዳንድ ጊዜ እና ወገዶች የብልላችሁ ፈልጌ ነው ለድምፅ የጥራት ይቅርታ አድርጉልኝ ብያለሁ እና እንደዛ ብሎ ትገባለች ማለት ነው። ከዛ መጨረሻ ላይ ናሆም ይመጣና ከኩሽና ና አሁን ቅድም ያየኸው ነገር እንዳሰብከው አይደለም ትለዋለች ማለት ነው። ነዋሚን እሱ ደግሞ ምንስ ባስብ ምናገባይ? ስላንቺ የሚያገባይ ነገር የለም ይላታል ማለት ነው። ከዛ በኋላ ነዋሚ ካበቷ ጋር ቁጭ ብላ ለእንድንወጣ ፈልጋለሁ ትለዋለች ማለት ነው። ከዛ የኑሐሚን አባት ደግሞ እንዴ ለምንድነው? ምን እንድንወጣ? ልቆይ ንቆይ ትለዋለች። ለምንድነው እንድንቆይ የፈለግሺው? ናሆም ትንሽ ችግር ላይ ስለሆነ ለናሆም ስል ነው። ምናም እንዴ ልጅ ናሆም እንወደድሽው እንዴ ሲላት፣ በአብርሃም ካጠገቡ ተደብቆ እየሰማ ነበረ። አባ እየሳል ወዶ አልቀርም ትላለች ማለት ነው ምናልሽ ልጄ የሚል ጨዋ ናት የተከበረች ናት እስከነ ክብሯ ነው ቁጭ ብላ ያለች ምናምን እያለ ሲነካካት እና አባዬ እሺ በቃ ምግብ ላምጣልህ ምናምን እያለ ትሄዳለች ማለት ነው ከዛ የኑሐሚን አባት እንዲህ ልጄ ምን ሆና ነው የደበራት ለምንድን ነው እንደዚህ የሆነችው ምናምን ይላል ማለት ነው ከዛ ተነሳስታ ትሄዳለች ማለት ነው መጨረሻ ላይ እንግዲህ አሁንም ደግማ ትመጣለች ማለት ነው። ልጅ የንቺ የተከበርች ጨዋ ልጅ ነች የኔ። አሁን ሚስት ደግሞ እንዳረገዘች ሰማ አይደለ? ስትለው አዎ አባዬ፣ ለነገሩ እሷም እኮ አባት ይኖራታለች። ባለጌ፣ እንግዲህ አባቷ ሳይሰማ ነው ያረገዘችው ምናምን ይላል ማለት ነው። ከዛ አባዬን ነው ብለህ ነው ትለዋለች ማለት ነው። አዎ እንዴት ሴት ልጅ አባቷ ፈቃድ አባቷ ሳይፈቅድላት ታረግዛለች። ናሆ ምንስ እንዴ፣ ለቤቱ ክብር አታስብም ምናምን እንዴት ትንሽ ለቤቱ ክብር ነው አባዬ፣ አንተም ለክብር ነው እንዴ ንታስበው ትለዋለች ልጄ። ትንሽም ቢሆን የሰው ልጅ ካነሰ ጎደልም ቢበዛም ቢያንስም የሰው ልጅ ለክብሩ ትንሽ መጨነቅ አለበት ይላል ማለት ነው። አለበት ማለት ነው ይላታል ማለት ነው። ከዛ እሷ እንደዛ ስትለው ሲለው አባዬ እንደዛ ነው ብለን ነው ብለን አሁንም ናሆም ይመጣና እንዴት አደራችሁ ብሎ አየና እንዴት ነህ ልጅ ሄደና ናሆም ልጅ ናሆም ይለዋል ማለት ነው። እግዚአብሔር ይመስገን ሲል እሷም እንግዲህ በቃ እሺ አባዬ እኔ ልግባትልና ወደ ውስጥ ትገባለች ማለት ነው። እንግዲህ አቶ ላይ አቶ ለይኩንና ወይዘሮ ዝናሽ ማንደፍሮ እንግዲህ የወይዘሮ ዝናሽ ማንደፍሮ ቤተሰብ የሆነው ሙቶ እሱን ጥየቃ ሄደዋል ማለት ነው። ለቅሶ ሄደዋል ማለት ነው። ከዛ መጨረሻ ላይ የነዋሚ የድሮ እንጀራ እናቷ ና እህቷ እንግዲህ እንደምታዩት ግን እዚ ጋ ምን ልነግራችሁ ፈልጌ የመሰላችሁ ወገኖቼ፣ ክፋት ተንኮል የትም እንደማያደርስ የሆነ ሰው የሆነ ነገር ቢሰራም የሆነ ነገር ቢያደርግም የሆነ እንትን መጨረሻው አወዳደቁ እንደማያምር ነው። ከዚ ጋር የተማርኩት ማለት ነው። አሁን ከዚህ በፊት አስታውሶ ከሆነ የኑሐሚን እንጀራ እናትና እህቷ ለምን መጣችን፣ ለምን እንደዚ ያለች፣ ቤታችን በጠበጣችሁ፣ ምናምን አምን እያሉ በጣም ያሰቃዩ ነበረ። ካስታወሳችሁና አሁን ላይ ጎዳና ተዳዳሪ ሆኖ እንደማየት የሚያሳዝን ነገር የለም። ክፋት ተንኮል ይሄ መጥፎ ነገር የትም እንደማያደርስ ነው የሚያሳዩትና፣ በእውነት እንዲያ እዚህ ጋር ጥሩ ስራ ሰርተዋል። እውነት ለመናገር እና እንግዲህ የኑሐሚን እንጀራ እህቷ ትመጣለች ማለት ነው። ትመጣና ከናሆም ጋር ይሄ ያቶ ያቶ ለይኮም ቤት ነው ትለዋለች። አዎ ያቶ ለይኮም ቤት ነው ትለዋለች። እና ምነው ትገቢ፣ ላስገባሽ ሲላት ነው አልገባም፣ አባቴን ፈልጌ ነው አባትሽ ማን ነው? አይ አትበል እኮ አደሉም። አባቴ አባቴ ጋሽ መልመን ነው። በልም በለው ተስፋ ነው መስፍን ነው የኑሐሚን አባት ትለዋለች ማለት ነው። ጋሽ መለስ መሰለ መሰለ አባትሽ ናቸው? አዎ እናይ ነው። እህት እና ወንድም አላት እህት እና እናት አላት ማለት ነው። ይሄንና እንዴ ነኝ ጅሳጭ አይ በቃ ልሂድ ትለና ተላልት ነኝ እንዴ ነኝሳጨር ፊሊንግ እንዴት ትሄጃለሽ? ምናምን ይል እና ናሆም በጣም ተናዶ ይገባል ማለት ነው። ሲገባ ናሆም ወደ ክላሱ ይገባል። ከዛ ና ትሄዳለች፣ እንት ይያለሽ ማለት ነው። ውጭ ልኝ ይላታል ማለት ነው። ምን ነው ነው ስላት፣ ውጭ ሰው እንዴ አስመሳይ ነው እንዴ ውሸታ ምን ነው እንዴ ይላል። ምን ነው ምን አረኩኝ። በዚህ ደረጃ ሰው እንዴት ይዋሻል? ማን ነው እሺ የሚታመነው? ማን ነው እሺ የእውነት የሚያወራው እንዴ ምን አረኩኝ ነገረኝ ትለዋለች። እናት አባት እናትና እህት ወንድም ምናምን እያለሽ ለምንድነው ቤተሰብ የለኝም ያልሽ ይላታል ማለት ነው። እህት ወንድም የለኝም ያልሽ ይላታል ማለት ነው። ከዛ መጨረሻ ላይ በእርግጥ አሏሽው እህቴ ናት ትለዋለች ማለት ነው። ከዛ እናት እናትም አለሽ ማይ እናቴ እንኳን በእርግጥ ልጅ ናት ልጅ ያለው ነው የሞተችው ትለዋለች ማለት ነው። ከዛ በኋላ ይሄ ሌላኛ ውሸት ነው ሲላት፣ ለነገሩን የምን አገባይላንቹ መጨነቅ ይላታል። አልኮ ከነ በዚህ ጋር መጨነቅ የለብም ትለውና ወደ አባቷ ትሄድና ታለቅሳለች ማለት ነው። ከዛ አባዬ አሁን መጡ እኮ መጡ ከዚህ ናምን ብላስ ታለቅስበት ዝንበያይዞሽ አትብሬ ሁሉንም ነገር ለለይኩን ስለነገርኩት እውነቱን ላይኩን ስለሚያውቅ አትጨነቅ ይላታል ማለት ነው። ከዛ እንደዛ ላት እና ትንሽ እህቱ ከአየር ሚያስገር ቁጭ ብላ ያገኛታል ማለት ነው። መኪና ውስጥ ውረድ ይላታል። ከዛ በኋላ እንዴ የሆነ ቦታ ሊወስደኝ ነው ስትለው ውረድ አልኩሽ ውረድ ሊወስደኝ ይላትና ይላት ያስወርዳታል ማለት ነው። ከዛ ያስወርዳትና ቁጭ ብሎ እሱ መኪና ውስጥ ያስገቡ ይገባና ንዳው ይለዋል ማለት ነው። ምንን ለመናገር ስላንተ ማወቅ ፈልጋለሁ ይለዋል። እንዴ እኔ እኮ ትህን እኮ ምንም ነገር አላደረኳትም ውሰደኝ ያለችኝ የሆነ ቦታ ለውስጣት ነው። ሁለተኛ ከህት አጠገብ እንዳትደርስ ሾፌሩ አኮነኝ ነኝ ነሃ ጋር እንዳትደርስ እንዴ አሁን የተቆረቆርከው ስለ ነዋሜ ነው ወይ ስለ እህትህ ነው? በእርግጥ ስለ ሁለቱም እቆረቆራለሁ። ማወቅ መፈልገው ግን ስለንተ ነው። ስለ እኔ ምድረ ማወቅ የምትፈልገው? በቃ አንተ ማነህ? ምንድነህ? ለምንድነ ቤታችን በድንገት ዘውብለህ የመጣኸው ና ይጠይቀዋል ማለት ነው። ከዛ መጨረሻ ላይ ስለ እሱ ማወቅ ስለሚፈልግ ይሄድና አብርሃም በበራፉ ተደብቆ እያዳመጠ እያለ ናሆምን እወደዋለሁ እያለች ለአባቷ እየተናገረች ነበር። ምን ትሰራለህ እዚህ ጋ ይልና አብርሃም ይወጣል ማለት ነው። ከዛ መጨረሻ ላይ ናሆም በጣም ተናዶ ወደ ውስጥ ይገባል ማለት ነው። እንግዲህ ቤተሰቦችዬ፣ በጣም የሚያስተምርና ደስ የሚል ድራማ ነው እያየን ያለ ነው ማለት ነው። ከዛ አብርሃም ደግሞ በጣም ተናዶ እንዲህ ኑሐሚንማ ማታረጊ የምራፍ ቅረሹ ነው የምርወደሹ ምናምን እያለ ይናደዳል፣ ይቃጠላል፣ ይጨሳል፣ ይጨሳል ምናምን ማለት ነው። እንግዲህ አንዴ በወርቅ በእጅ የያዙት ወርቅ አይመለስም ነው ምንድ የሚባለው በእጅ የያዙት ወርቅ አይመለስም ነው የሚባለው እና እንግዲህ እያየናቸው ነው። ከዛ አብርሃምን ኑሐሜ ታገኘዋለች ማለት ነው። በነገው ታገኘውና ስማ ልጅቷን ምንም ነገር ሳታደርጋት እንዳደራችሁ ተስፋ አደርጋለሁ፣ ትለዋለች ማለት ነው። ከዛ በኋላ የኔ ውድ እኔ ምንም አላደረግኳትም አባቴ የገለኝ አለይም እና ከአንተ ጋር ልደርስ ስትለኝ አይሆንም ነው ያልኳት። እኔ እኮ ምንም ነገር ያደረኳት ነገር የለም ሌላታል ማለት ነው። ለነሀም አብርሃም መጀመሪያ የኔ ውድ እንድትለኝ አልፈልግም። ልጅቷን ግን ምንም ነገር እንዳላደረካት ተስፋ አደርጋለሁ። እኔ ያንተ ውድ አይደለሁም። ሲጀመር ፊት ባትሰጣት ካንተ ክላስ ባልገባችልህ ነገር ባልገባች ነበረ፣ ትለዋለች ማለት ነው። እንዲህ ምን ነው ታዲያ እኔ መቼ ፊት ሰጠኋተይ? ሲጀመር አንድ ነገር ልንገርህ፣ ትለዋለች ያወራችሁትም ስትሆኑ የነበሩት ተይንም በራፉ ስር ሁ እየሰማኋችሁ ነበረ፣ ይላታል ምን ምናልባት ስለ ቀናሽ እየተደሰትኩ መደሰት ይኖርብኝ ይሆን? ትለዋለች። ብዙ ይላታል ማለት ነው ብዙ አትቀባጥር ባክህን አሁን ብዙ መቀባጥር አያስፈልግም። መቼም ልወድህ አልችልም። እኔ ግን ወንድሟ ሳይሰማም ሳያይም አይቀርም ትለዋለች። ሳይወቅ አይቀርም ናሁም ትለዋለች። እንዴት አወቀ? እኔ ተጠግቼ እየሰማኋችሁ ያለ እሱ አይቶኛል እና ሳይወቅ አይቀርም ትለዋለች ማለት ነው። ማንኛውም ራሴን ተጠንቀቅና ልንገርም ወንድሟም ስለዚህ ነገር አውቋል ትለዋለች ማለት ነው። ከዛ መቼም አንቺ ነገር እሺ እንዳልሆነ ተስፋ አደርጋለሁ ይላታል ማለት ነው። ከዚ እንደዛ ሲላት እንዲህ እኔ እንደዚህ እንደማላደርግ ታውቃለህ፣ ይልቅ ልጅቷን ተዋት ትለዋለች ማለት ነው። ከዛ መጨረሻ ላይ ገና ሕጻን ልጅ ናት ትለዋለች ማለት ነው። ኧረ እኔ ከ የሚን ምንም የማውቀው ነገር የለም እባክሽ ይላታል ማለት ነው

ምን የምትልበት ምናምን። ከዛም የናሆም እህት የኑሐሚን እህት ከቶላይኩን ቤት መግባት አለብሽ፣ እንደምንም እንደምንም ብለሽ ከአባትሽ ቤት መግባት አለብሽ ትላታለች ማለት ነው። እንዴ እንዴት ነው ዛሬ አባትሽ አባትሽ የምትይኝ? ስለ አባቴ አጣርቼ ነበረ። መቼ ሄድሽ ነው ያጣራሽ? ሆስፒታል ሄጅ አጣርቼ ነበረ እና እንደምንም ብዬ ከላይ ቁም ቤት እገባለሁ ምናምን እያለች እንግዲህ እያወራች ነበረ ማለት ነው። ቤተሰቦችዬ እኔ በጣም የተማርኩት ከዚህ ጋር ቢሆን ቢኖር ምን መሰላቸው፣ ሴትዮዋ መታብኝ። እየሳኩ ነው እዚህ ጋር በነገራችን ላይ አይታይ ማለት ነው። እና የሆነች ልጅ ደግሞ አለች ዛሬ ከኛ ቤት። እና እሷ ደግሞ ቪዲዮ እንደዚህ እያወራሁ ይ ከእሷ ጋርም እየሳኩ ነበረ በነገራችን ላይ። እና ስራውን አቁም እያለች ነበር ሴትዮዋ። ለዛ ነው ምስቀው ልላችሁ ፈለጌ ነው። እና ምን ተምሬያለሁ ከዚህ ክፋት፣ ተንኮል ወይም ደግሞ ይሄ በሰው ላይ ሴራ ማሰር፣ በሰው ላይ ተንኮል መስራት የትም እንደማያደርስ ነው የተማርኩት። ሆነን ለመናገር ከዚህ ጋር ማለት ነው። እና ለሆነ ነገር ደግሞ አለ አግባብ መስዋዕት አለመክፈል። ምክንያቱም አሁን ለዋሚ እንግዲህ ገላ ኢኮኖሚስት ምጣም ዳት አለች ዝናሽ እንግዲህ ሁሉም በዙሪያዋ ያለው ሁሉ ኑሐሚን ማጥፋት ነው የሚፈልገው። ምክንያቱም እሷናት ይህን አደረገች ብሎ የሚያስቡት ማለት ነው። ግን ኑሐሜ ካለፈልገው ነገር የሆነ ነገር የፈለገ ነገር ቢሆን እዚህ ነገር ራሷን ማግለል ትችላለች። ግን ለአንድ ሰው ለማውጣት ወይም ደግሞ አንድ ሰው ለማዳን ብሎ በዚህ ልክ ውለታ መክፈልና ና እንደ ሰራተኛ ዝቅ ብሎ ራስን ማሳየት ከባድ እንደሆነ እና ዋጋ እንደሚያስከፍል ነው እየተረዳሁት ማለት ነው እና ማንኛችንም ቢሆን በሕይወታችን መጥፎ ነገር ሊመጣ ይችላል። ያንን ነገር ማዳን ባለብን መንገድ ልናድነው እንሞክራለን። በጣም በምንችለው መን ለማዳን እንሞክራለን ግን ያ ነገር እኛን የሚጎዳንና እኛን ሌላ ነገር ውስጥ የሚያስገባን ከሆነ መራቅ እንደሚኖርብን እና ራሳችን ማግለል እንዳለብን ነው ማስበው። ምክንያቱም በዚህ ደረጃ መናቅ፣ በዚህ ደረጃ መረገጥ፣ በዚህ ደረጃ ራስን እንትን አድርጎ ማሳየት ለማንኛችንንም ስለማይጠቅምን ማለት ነው እና ሁላችንንም ልንጎዳበት ስለምንችል በማንጎዳ ራስን በማናባለ ማጣት ራስን ባለማስናቅ ሰዎችን ለማዳን ብንሞክር መልካም ነው። የከዛ የናሆም የኑሐሚን አባት ሳላ ለመቀመጥ ተፈቅዶልና ልጅ ታውቂያለሽ አይደለ? ይላታል ግን ወይዘሮ ዝናሽ ከመጣሽ ወደ አንዱ ክላስ ታጉረን መቀመጣችን አይቀርም። ሀያ ግንቶ ማጣት ሀያ ግንቶ ማጣትማ ያደርገው ነገር የለም በጣም በጣም ከባድ ነው። አባዬ ግን ትለዋለች፣ ጋሼ ግን ለምንድን ነው አባዬን እሳቸውን የመሰለ ሰው እዚህ ሰው ሴትዮ ጋራ ሊሆን የቻለ ትለዋለች ማለት ነው። ከዛ የአጋጣሚ ነገር ነዋ ልጄ፣ እንጂ ላይ ኩንኮ በጣም ጥሩ ሰውና ደግ፣ ለሰው አሳቢ፣ ውለታ የማይረሳ ናቸው እና ግን በቃ የቀን ጎዶሎ የማያረገው ነገር የለም ይላታል ማለት ነው። ከዛን እንደዛ ሲላት ይገርማል ሴትዮዋ እኮ ከአቅም በላይ ነው ንቀት ያለባት፣ የሰው ንቀት በጣም ንቀት አለባት ትለዋለች ማለት ነው። ዛሬውኑ ይምጡና ዛሬውኑ ለቀን የምንወጣው ለቀን ነው መሄድ ያለብን ይላታል ማለት ነው። አይ አባዬ መሄድማ የለብንም ትለዋለች ኑሐሚን ማለት ነው። አባዬ እባክን እኔ እዚህ ቤት መሄድ አልፈልግም እባክን አባዬ ትለዋለች እና አባዬ እዚህ እና እዚህ ቤት እድሜ ልክሽን ገረዱ ነች ነው መኖር የምትፈልጊው? ይላታል ማለት ነው። ንገሪኝ ኤርሚያስ እንታፈቅሪዋለሽ ኑ ወይስ ናሁም እንታፈቅሪዋለሽ? ንገሪኝ የትኛቸው ነው የምታፈቅሪ ልጅ? ንገሪኝ ላተን ማለት ነው ማለት ነው እንደዛ ኳ ደለማ ባዬ ናሁም ትንሽ ችግር ላይ ስለሆነ ነው ለናሁም ብዬ ነው ምና ምትለዋለች ማለት ነው የናሆን ችግር ምድ ነው ለምድነ ማይነገረኝ ምና ምትለውና ወደ ናሆም ፍቅረኛ ይገብ እና ያሞተል ማለት ነው ለና አሁን ብዬ ነው እና ለምንድን ነው ለና አሁን ብለሽ እዚህ ጋር የምትቆየ? ሲላት አባያ ና አሁን በዚህ ሰዓት ሰው ያስፈልገዋል ትለዋለች ማለት ነው። እና ቤተሰብ አለው እኮ ሀፍታም ቤተሰብ አለው። ቤተሰብ እንዳለው የዘነጋሽ ይመስለኛል አንቺ ልጅ ይላታል ማለት ነው። አዎ አባዬ፣ እሱማ ልክ ነው። ቤተሰብ አለው። ቤተሰብ እኮ ሲኖር ሲረዳ ነው። ቤተሰቦች እኮ አይረዱትም፣ ጭራሹኑ አይረዱትም። የራሳቸውን ፍላጎት ነው የሚያሟሉት። ኖሀሚን ከዛ ይልና ትወጣለች። ከዛ ዳውሃም የናሆምን የናሆም ኖሀሚን እዚህ ውስጥ ነው እንዴ የምትኖረው? አዎ ኖሀሚን ከአባቷ ጋር እዚህ ጋር ነው የምትኖረው። ምን ነው ታቂያታለሽ እንዴ ስላት፣ አይ አባቷም እዚህ ነው እንደሚኖረው ትለዋለች ማለት ነው። አዎ እዚህ ነው የሚኖረው። ምን ችግር አለ እንዴ? ይላታል ማለት ነው። አይ ማወቅ ፈልጌ ነው ትለዋለች ማለት ነው እና እንደዛ ትልና ጥላው ትሄዳለች ማለት ነው ከዛ ናሆመ መንገዲ በዛ ተወዛግቦ ቆሞ እንዲ ለምንድነው የምትዋሸኝ ምናምን እያለ እነይን ትጨርሽልኝ ወሬው ምናምን እያለ ቆሞ ያያታል ማለት ነው እና በጣም አስተማሪ ቪዲዮ ነው አስተማሪ ድራማ ነው እውነት ለመናገር እኔ ብዙ ጊዜ አሁን በተለይ መከታተል ከጀመርኩ በኋላ በጣም እየተማርኩበት ነው። አንዳንድ ጊዜ ደግሞ ድራማውን እየተማርን እያየን የድራማው ክፉ ክፉ ነገሮችን ወደ ራሳችን አይምሮ እያመጣን ሰው ላይ ክፋት ልንሰራ ምናስብ ሰዎች ምናምን ካለነ ድራማውን ባናይ መልካም ነው። አንዳንድ ሰዎች አሉ ድራማውን እና ልክ ያንን ሀረካት መያዝ የሚፈልጉ ያንን ነገር መያዝ የሚፈልጉ ሰዎች አሉ ማለት ነው እና ለዛ ነው እና ድራማ ድራማ ማለት ክፉውን መያዝ ሳይሆን መጥፎውን ነገር ትቶ ጥሩን ነገር ማንሳት ማለት ነው። ጭካኔነትን ትቶ ደግነትን ማንሳት። ለምሳሌ አሁን ወይዘሮ ዝናሽን ትተን ነዋሜን ማንሳት ማለት ነው። ከዛ ደግሞ ጋሽ ላይ ኩንን ማየት ማለት ነው። ናሆምን ማየት ማለት ነው እንጂ ዝናሽን ማየት ማለት አይደለም ማለት እወዳለሁ። ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደርጋቸው ቤተሰቡ ላይ ወዳቸዋለሁ።